እኔ ያቢ ኦኬ አንደርስታንድ የአንተ ስብና አይደለም የኔም ስብና አይደለም። ነገር ግን የኒማኛ ልጄን ከነካ ሰው አብሬ ብቆም ሰው እንኳን ምን ይለኛል? አልታረቅም ልጄን ይነኩ ብሏል። ኦኬ ለመጀመሪያ ጊዜ እዚህ ቲክቶክ ማህበረሰብ ላይ ያዋረደችው ልጁን ሰትባ ጂጂ ናት። ከጅጅ ጋር በአንድ ቂጥ እንፍሳ ብለው ሮማ ልጅ እነካች እያለችው ስታጋግል ቁንጭ ብሎ ለመጀመሪያ ጊዜ ልጁን አብረው ላይፍ ላይ ሆነው ቁጥር ነው ሆነ ነገር አድርግ ሲለው ቁጥር መጥራት ሲያቅተው ይሄ ዘገምተኛ ነው ቁጥር እንኳን በዚህ እድሜው አስተካክሎ አይጠራም ብላ የሰደበችው ልጁን ዮኒ ማኛ እሷ ናት። ከእሷ ጋር በአንድ ቂጥ እንፍሳ ብለው ይሄ ሆዴ ራሱ ዛሬ እዛ መግባቱ የኢትዮጵያ ሕዝብ ምን ያህል ሾርቱ ኒሞሪ መሆኑን ያረጋገጥኩት ሆዴን እየተከተለ ምን አገባሽ ኔ እኔን ራሱ ምን አገባሽ ረግጠዋለሁ ሲለኝ አትነካውም ብዬ ምን አገባ አንተ ለልጅክ እያዝነ አታፍርም? እንዲህ ሆዴን ስትናገረው ስንት ነገር ነው እሱ ያለችው በጫሉ ጊዜ አጫሉ ገደለብ ላይ ገደል እሱ ኢትዮጵያ ሆኖ እኛ ለምን የአዲስ አበባ ልጆች ነካ ብለን ነው እንጂ የተጣላ ነው። እሷ እኮ እንዲገደል እየሰራች ነበረ፣ እንዳታስወጡት የአጫሉ ገዳይ ነው ብላ እንዲገደል የሰራች ሴትዮ ጋ በአንድ ቂጥ ነፍሳ ብሎ ቁጭ ስል እማያፍር ለነገሩ ሾርት ኒሞሪ ነው ቶ ግን የኢትዮጵያ ሕዝብ የሚያሳዝነኝ ባሏቸው ነገር ባሏቸው ነገር ሲመላለሱ የሚያምን ነው። እኔ በአምሳ ሁለት ዓመት ያረገስኩ ስል የሚያምን ህዝብ ፒፕል ነው ያለው። እኔ እኔ እንደ ሮማን የሚያደርጉት ነገር እየተነጋገሩ ነው ብዬ ነው የማምኑ። ጥግ የላቸው እሷ ስለምታጨስ ጥግ ድረስ ትነካቸዋለች እንጂ እኔ ተነጋግረው ነው የሚመስለኝ፣ በእኔ አስተሳሰብ እዚያእነሱ ከእሱ አሁን ትክክል። እኔ ደግሞ ቲክቶክ ላይ በጣም ደግሞ ሶስተኛ የታዘብኩትን ልንገርሽ አሁን ልክ ሮሚን ከአንቺ ጋር የሆነ ሰው ተጣላ ሲባል የአንቺ ጋር የተጣሉት ሰዎች ሁሉ ተሰባስበው አሸሸ ገዳሜ ይላል። በዚህ አጋጣሚ እውነት ነው ምልሽ ስር እግዚአብሔርን ፎሎሬ እንኳን አደለችም ግን ስብናዋን የቤታዊ ስብና በጣም ይገርመኛል። በቃ የእውነት ትክክለኛ ማንነት ያላት ነች ማለት አቋሟን ከውጭ የሆነ ስትመለከቹ በጣም ደስ ይላል። እኔ እንዲ ፎሎ አድርጌ ተከትዬ ምናለች አይደል፣ የሆነ ሪከርድ ግን አይቻልም ማንም ስላጨበጨበ ማንም ከማንም ጋር ይሄ የጠላት የጠላት ወዳጄ ነው የሚል ተረት በቃ አቋም ካለህ አቋም ነው። ሰው በማንነት ይወዳል። ልክ ሮሚ ከዮኒ ጋር ታረቀ ሲባል ከአንቺ ጋር እንትን ያሉት ሰዎች በፊት የምናውቃቸው ሮሚ ና ዮኒ ታረቁ ተብሎ ነፍሽ ህዝብ ሲገባ ነው ምናው ሮሚ እየረገጠች ነው የሆኒ ማኛ ዝርያ እንትና ሞጣ እየረገጠች ነው ብሎ ሰው እንድትሳደቢና ያቺን ነገር እንትን የሚለው ጌታን ነው የምልሽ፣ አቋም አይቼባታለሁ እኔ፣ የሌላውን አቋም አይደለም። በቃ ማንም ስለተጣላ ራሷን ወክላ በራሷ ሰዓት የቆመች ሴት ነች። እኔ ኪዳነ ምሕረትን ነው ፎሮ የማዳለችም ሁን ብዬ እሷንም፣ ቪዮ እጅ ተከታተያቸው አይደለም ግን፣ ሪከርድ ላይ ሳይ የእንትና ጓደኞች ስብስብ ብሎ እሷ ጋር ሲሄዱ በምን በኩል እንትን እንዳለቻት የመለሰችላት መልስ እኔ ከእንትና ጋር ስለተጣለው ኖ አንቺን ታርቄ እንትናን አልጎዳም አለች። በቃ ይሄ ነው ትክክለኛ ስብዕና። ለምን እርቅ ከሆነ የእውነት እርቅ፣ ጸብ ከሆነ የእውነት ተጣላ። ግን ሶሻል ሚዲያ እከሌና እከሌ ተጣሉ ተብሎ እከሌ ቤት ሄዶ ይታረቃሉ የእከሌንም ፎሎ ያበዛሉ የእነሱም ፎሎ ያሉ ሰው የሚያያቸዋል። ግን ያ ሪካርድ ይቀመጣል። ከአንደበት የሚወጣው እያንዳንዱ የሚሰነዘር ነገሮች ታሪክ እኳ ይቀመጣል። እና እኔ ዞሮ ዞሮ አቋም ቢኖረን እንዳልሽው በዚህ ብልክ እንትን አንልም። እኔ በዛ ምናለው እናቴን የሰደበ ሰው እና እንግዲህ አስቢ፣ እናትን የመሰለ ነገር አሰድቤ ከልጁ ጋር አብሬ ቁጭ ብዬ እንጀራ ስበላ ቡና አስጠጣ አብሬ እንዴት እንዴት ስብና እንዴት እናቴን ይህ ስበላ ነው። ስለዚህ ዝርያ ዞሮ ዞሮ እርቁም የበዛው ጸቡም የበዛው እርቁ ስለ እርቅ አስታራቂ ስለበዛ ነው። አስታራቂዎች እጃችሁን ሰብስቡ እውነት ነው ብላችሁ የእናንተ የውሸት እርቅ ነው። እናንተም እንወደድ ነው አውቀን እከሌና እከሌ ታረቁ እንወደድና ባይ ናችሁ። አስታራቂዎች ሪከርድ የምታረጉ ፕሊዝ፣ ሰው ላይፍ ላይ አብሶ መጥፎ መጥፎን ሪከርድ አታርጉ። ለትውልድ የሚቀመጥ እናንተ ሪከርድ ስድብ ሪከርድ ታረጋላችሁ። ገና ነገር ና የሰራ ነው የተቀርቦ ያውቃል። ያው ሰው ምድር ያለው የሚከታተለው ስብናችንን ስለሚለየን የሰው ልጅ በሚሰጥ ፍቅር ልክ ነው የሚሰጥ። እኔ አሁን አይታል ያቡ ከአንተ በላይ አብሮኝ የሆነ የለም አዲስ አበባ ላይ መንገድ ትራፊክ እስከሚዘጋ ድረስ የኢትዮጵያ ለእኔ የሰጠኝ ፍቅር፣ እኔ በዚህ መልኩ ኢትዮጵያ ይወደኛል የሚል አይዲዮሎጂ የለኝም ግን አይቸዋለሁ። ሆላንድ አገር ለኳሴ እንጂ ሴኩሪቲዎቹ የሮማንም ቦታ እንጂ የእንትናም ቦታ ወይ እንትን የሚሸጥበት ሮሜቱ ጋር ናት ሮሜቱ ጋር ናት ነበር ጥያቄ። እዚህም አገር መንገድ ላይም እዚህ ስወጣ ሰው የሚሰጠኝ ፍቅር ሰው እንደሚወደኝ ምንም ጥርጥር የለውም። ነገር ግን ኢትዮጵያ ውስጥ ስገባ ግን ከፕሌን ላይ ከወስተሶቹ ጀምረው ሚግሬሽኑ ስራቸውን ትተው ወጥተው ከኔጋ ፎቶ ሲነሱ አወ ሰፕራይዝ ከወጣው በኋላ ደግሞ አይተሀል ከአንተ በላይ ከኔጋ የነበረ የለም። ከቄስ እስከ ህጻን፣ ከታዋቂ እስከ መሀይም ከኔ ጋር ተከትሎ የሰጠኝ ፍቅር እኔ በዚህ ልክ የኢትዮጵያ ያቀኛል፣ በዚህ ልክ ይወደኛል ብዬ አልገመትኩም። ታዋቂ ነን ብለው እንግዲህ እንደ ስማቸውም እናፍልፍሉ ታዋቂዎች ናቸው። መኪና ውስጥ እንደ ጻለኝ ዝረያ ብለው እየጠሩኝ እንደዛ ሰላም ሲሉኝ አወሰፕራይ ዳትማቸው የኢትዮጵያ ልብ ውስጥ መቀመጥ ከቻልኩኝ ሰው ስለ ናን ያቃል ማለት ነው። ምን ስነካ ምን እንደምሳደብ የኢትዮጵያ ጠንቅቅ ቃል። ካልተናደድ ሰው አልነካም። ሰው ችዬ ችዬ ከጥቅም ውጪ ሲደርሱ፣ ከጥጋብ ጥግ ሲደርሱ እዘረጥጠዋለሁ። ማንም ሰው ጳጳስ የለ ቄስ የለ ምን የለ ምን የለ እዘረጥጠዋለሁ። ድርግም አድርጌ ድርግም አድርጌ ነው የምዘረጥጠው። ግን እኔ እዚህ ሶሻል ሚዲያ ላይ እንደዚህ የጥላቻ ጥግ እንደው ቢሞቱ አፈርድሜ የብሉ ብዬ የምጠላው ሰው አሉ። ቢሞቱ እራሱ እሳይ ምል ነው የሚመስለኝ። ስብና አይደለም አቲም ሮማን ብለህ ልትከራከር ትችላለህ። ልክ ያ ዜሮ ዜሮ ሞተ ሲባል እንኳን ሞተ እንዳልኩት፣ ጂጂክያ እኔ በህይወት እያለሁ ከሞተች ደግ አረገች። ሞተች እኔ ሀሳቤ ወደፊት ጤነኛ ሰርታ ቀየራለሁ። አይደለም ጂጂክያ ልክ የሰለሞን ተካልኝ አይነት ህይወት ነው። ኦሮሞን ወጥታ ታዋርዳለች። ኦሮሞ ታገልኩ ልክ ሽጉድ ደቅና ኦሮሞ ማህበረሰብ ታገይልን ብላ እያላት ለራሷ እዚህ ጋ ዛፍ ለጥፋ ለራሷ ለውቅና ጀዋር ሜቢ ያይኛል ብላ ደም ተፍታ ሰራች እንጂ ለኦሮሞ አማራ እንዲጠላ የሰው ልጅ ከወለጋ ተጨፍጭፎ ሞቱ፣ በጅምላ ተቀበሩ ብለን እኛ በምናነባበቅ ጊዜ ወጥታ ሻፓይን የከፈተችው የጥላቿ ጥግ ኦሮሞን ራሷ ኦሮሞ ሆና ሰው ሲበላ ቪዲዮ ደረሰኝ፣ ሰው እየቆረጠ ኦሮሞ ሲበላ እሷና እኔ ኦሮሞ ይርሳላቸው። ኦሮሞን እሷና ወርቅ የምትባል ኦሮሞ ስጋ ሲበላ ደረሰን፣ ሰው እየቆረጡ ሲበሉ ብለው ኦሮሞ እንደ ጭራቅ እንዲጠላ ካደረጉት ሁለቱ ናቸው። አማራ እንዲጠላ ሰርታለች። ኦሮሞን ቢጠላ ዘ ሴም ታይም ሰርታለች። ኦሮሞ እንድንፈራ በሁለቱ ተደርጓል። ስለዚህ ጂጂክያ ብትሞት ጀርመን ላይ አንድ የሚወዳት የለም ኦሮሞ ማህበረሰብ ያስጠጋትን መጨረሻ ላይ ተቃጥላ በጀርመን ሕግ ሰው የሚቀብረው ከአጣም እንደሚደረግ አላቅም። አሜሪካን ሀገር ይቃጠላል፣ እዚህም ይቃጠላል። ጀርመን ሀገር ምንደወረብ አላቅም። ያጣ ነው የሚደርሳት። አንዳንድ ጊዜ የምትሰጠውን ጥላቻ ጥግ ማወቅ አለብን።